አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራች ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ? ይ ሰላም ነኝ። አልሐምዱሊላ ዳይ ወደ ቪዲዮ እንግዲህ እንደዚህ ስራ ምን ሰራ ሰዎች አይደለንም፣ ግን ያው ሴት ለሴት ሰፖርት መደራረግ አለብህ የሚለው ብለ ፍሬም ደግሞ ልበል እንግዲህ የተነጋገርነው ከነሱ ጋር ስድስት መቶ ሺህ ብር ነው። ለእናንተ እንደነገርኳቸው ሁለት ሁለት መቶ ሺህ ደርሳቸዋል። ለእኔ ያመጣውበት ምናምን ነገር ሁለት መቶ ሺህ ደርሰኛል። እነሱ ከወደዱት እዚሁ እንዳያችሁ ይሄው ለእኔ ከሚደርሰኝ ሁለት መቶ ሺህ ብር የካሜራ የመጣውበት የመኪና ምናምን ነገር አለ። ግን እናንተ ችግር የለውም። ዩቱብ ላይ አይተዋችኋል እና እናንተ ሀይለኛ ስለሆናችሁ ይሄንን ነገር ስራ ትመጥኑታላችሁ ብለው ስላሰቡ በስተጨማሪም ደግሞ ያው ልምምድ አድርገን ያለውን ነገር እናሳያቸዋለን። ግን ያው እዚህ መሆኑ ደግሞ አሪፍ ነው። መጀመሪያ እኔ ውጭ ምናምን ነገር ነበር ያሰብኩት። የቤት አይ ማስታወቂያውን እዚህ አይደለም የምንሰራው። ያው እዚህ ለልምምድ ነው እንጂ ማስታወቂያ የምንሰራው አዲስ አበባ ሄደን የሆነ ወና ቤት ምናምን ፈልገን እዛ ነው የሚሰራው። ያው እነሱም ያዘጋጁልን አለ። ስለዚህ አይደለም አዲስ አበባ ነው። ከዛ አይተው ከወደዷችሁ ቀብድ አሁን ሆኖ አምሳ አምሳ ሺ ብር ይገባላችሁ። በቃ ከወደዷችሁ ቀብድ አሁኑ አምሳ አምሳ ሺ ብር ይገባላቸዋል። ነው ቪዲዮ አሁን የቀረጸው ቴሌግራም እናንተ እያያችሁ እንልክላቸዋለን። መልሱ እራሳችሁ ትሰማላችሁ። ችግር ለእኔ ጥያቄ የፈጠረብን እነዛ ሰዎች ሲያግቱ መደባደብ ምናምን አለብን? አረ እንደዛ እንኳን ለ እንደብድባቸው አይ እንደዛ ነገር የለምና ለእኔ አሁን ሳይድ ፍላጋ ድሬዳዋ ስኳትን ስባዝን በቃ ለሊት አልተኛው ምናምን በቃ ፊቴ እንደምትለው ትንሽ ጠቋጉር ነገር ካሜራ ኮ ምን ይሰራልና? ችግር የለውም ለዛ ለዛ ምንም አያሳስባችሁ። በቃ አሁን ስለዚህ እንጀምር። አሁን የሚያስፈልገን መጀመሪያ ውጪ ፖል ላይ ምናምን ነገር ያሰብኩት የነበረው እና እዚህ አሁን ወንበር ነገር ካላችሁ

ነገርሽን ግን የሚታሰረው ማን ነው? ማለት እንዴት ማለት? መጀመሪያ እነሱን ማሳመን አለብን ስራው ላይ ስለዚህ እሷን እናስራታለን እኔና አንቺ ከዛ በኋላ አንቺን ማሰር ነው። ያን ያክል እኮ አይደለም፣ በቃ ኖርማል ነው። ስራው ቀለል ያለን ነገር ነው። ምንም ያሳስብ ነገር የለም። እረ ችግር የለውም፣ ያው ነው እኮ ምንም ችግር የለውም። አንቺም እሷም አንድ ናቸው። እና ያው አዘጋጅቼን የምጣውት በነገራችን አችል የስራ ሰው ነኝ በጣም አይ፣ ለጊዜው ይሄ ነው። ከዛ ግን ስሰሩ ምናልባት እነሱ መሞከሪያ ስለሆነ ችግር የለው። እና እሱ ምናስራት እጅሽን ወደኋላ አድርጊልኝ አንዴ። እውነት መምሰል ስላለበት በደንብ

ይሄኛው ታዲያ አሁን እሱ አንድ አሰርሻች ለእኔ ስለማይመቸኝ አውልቅ አለ። እስኪ ቆይ አንዴ እዚህ ጋር ታግዥኛለች። እዚህ ጋር በደንብ መታሰር ወይ ነው ቢኖረው ዷቸዋል አሁን ልምምዱን በደምብ ወደፊት እንደዚህ አይነት ስራ ስታመጪ ድብድብ ያለው አሁን። ቆይ ታዲያ እንዴት ነው የማመጣው? አጥብቀሽ ያሰርሽኝ እኮ እንዴት ነው የሚሰራው? ችግር የለውም። አሁን አሳያችኋለሁ እንዴት እንደምታመጣ እሱ ዘዴ ያለው። አንድ ሴት ልጅ ታግታ እንዴት ማምለጥ እንደምትችል እኔ ካላሳያችሁ በፊት እስኪ እናንተ አሳዩኝ። እኛ እስኪ አሳየኝ ሰራቶችና አሁን ለማስታወቂያ ለመስራት ነው እንጂ የምር ብትታገቱ እንዴት ነው ማምለጥ

እ እሱ አሁን እኛ ሞተናል። እንደ እስክታግተን ድረስ እኮ ይገርመኛል፣ ይገርመኛል እኮ እሱ ጨብጣ እንደ እሷ ሬሳችን ሞተን ሞት የግል ጉዳይ ነው። የግል ጉዳይንና ስራን ምን አመጣጠው?

ነው የነበረው። ለዚህ ልብሽ ነው። አንቺ አንቺ ፍቺ ፍቺ ጤነኛ እኔ በቪዲዮ ብዙ ጊዜ ገልጭልሻለሁ አዩ እኔ አንቺን አልጠላሽም። ምን ነው አንቺ በጣም ደግሞ ሳይድና ያገባሽ ኦሽና ላላተውኝም ለአንቺ ቪዲዮ መስራት ከሆነ የምትፈልገው ቢያንስ ስለ እኔ እንደዛ የምትቀባጥሩ ምንድን ነው? ተውኝ አልኳቸው እና እኔ እንደዛ የምታደርጉኝ፣ አንቺ እሷ ስሺ ጣውንቴ ናት። አንቺ ምንድነሽ? ንገሪኝ። ሳይድ ምንሽ ነው? ሳይድ ምንሽ እንደሆነ አስረጅኝ። ሳይድ የባልሽ ጓደኛ ነው? ባልሽ ነው? ውሽማሽ ነው? ምንሽ ነው? ሳይድ የባሌ ጓደኛ ነው፣ ወንድሜ ነው። እና ለምንድን ነው እንደዛ የምታወሪው? እኔ ወንድሜ ነው። እኔ ቪዲዮ ለመስራት ብቻ አለ ሄደ ነው ብቻ ነው። ተው አሁን፣ ይው አብዶ ጫት እየቃመ ያለው ወይኔ ወንድሜ? የአንቺ የራስሽን ህይወት አትኖሪም። ከባልሽ ጋር ስሪ። ቪዲዮ መስራት ከፈለግሽ እንዴ ቪዲዮ ሪአክሽን መስራት ከፈለግሽ እንደ ማንኛውም ዩቲዩበር በስነ ስርዓት ስሪ። ምን ላርግሽ እኔ እንዴ አንቺ እንዴ እኔ እኔ መጥቼ እኔ አግቢው ብዬሻለሁ። እንዴ አንቺ ነኝ እኔ እኔን ታገኛለሽ እንዴ በፊት አውራደግሽ ከሰይድ ጋ ነው። አውራደግነትሽ ከሰይድ ጋ ነው። እኔ ልጆች እናት ነኝ። ምን ላርግሽ? ይኸው አገኘሁሽ። ባገኛት ምናምን ባልዘለዝራት ምት ምን ልታመጪ ነው? እኔ የምታገኘውን ሰው በሙሉ እኮ ፍችኝ፣ ፍችኝ እና እናውራ እንደ እንደ ሰው እናውራ። ፍችኝ እና እናውራ። እኔ እንዳንቺ አይደለሁ። እፈታሻለሁ። ቀውስ ስለሆንሽ፣ ምን ምንድን ነው እንደዚህ የሚያደርግሽ? እኔ ጣውንትሽ ነኝ። እኔ ጣላትሽ ነኝ። ጣውንት እንኳን ጣውንት ነን። ምንሽ ነኝ? ለምዲቶኛ አንቺ ጠን ረጅም አንቺ አብረሽ የሚሄድ ጅን ያለ እንዴ? እኮ እኔ ከዚህ በኋላ ስለኔ ታወራላችሁ ወይስ አናታ አናታችሁን? ብዬ እጄን ለመንግስት ነው ሰጠው። አናውራው እኔ እኔ እንዳንቺ ወጠጣ አይደለሁም የልጆች አሳዳጊ እንዴ ምንድን ነው አላቅሽም አታውቂኝም አናትሽ ነው የምልሽ በዚህ እንዳታወሩ ከዚህ በኋላ በቪዲዮ ላይ እንዳታወሪ እንዳታወሪ ስለኔ እኔ እኔ ለምንድ ታውቃላችሁ እዚህ ድረስ እዚህ ቤታችሁ ድረስ ያገኘኋችሁ ውጭ ላይ ምን እንደማደርጋችሁ እንድታቁ ፈልጌ ነው እሺ ቤታችሁ ድረስ የመጣሁት ስለዚህ በተለይ አንቺ ከዚህ በኋላ ስለኔ ብታወሪ ቤት አይደለም አንቺን አያደርገኝ ምን እንደማረግሽ አሁን አንድ ና አንድ ስለኔ ማውራት ታቆማላችሁ ስለ እኔ ማውራት ታቆማላችሁ ወይስ እዚህ ጋዝ አርከፍክፌባችሁ ለኩሻችሁ ልሂድ ወይስ አናታ አናታችሁን ልበላችሁ? አዩ ደግሞ ብቻ እንዳልመስላችሁ እሺ። አሁን ግቡ ካልኳችሁ፣ እዚህ ቆራርጠዋችሁ ስጋችሁን በሩብ በሩብ ነው ለውሻ መሰጥላችሁ። እዚህ መኪና ከከፈትኩኝ፣ አናወራም በቃ። እንዳታውሩ ስለ እኔ። እኔም ስለእናንተ አላወራም፣ እናንተም ስለኔ አታውሩ። ቪዲዮ መስራት ከፈለጋችሁ መፍታችሁ ነው። ምንድነው ደግሞ የምትገለመው? እናውራም። አሁን ፍቺ ከቤቴ ውጭ ስለአንቺ አላወራም። በቃ አለቅ። ይቅርታ ጠይቁኝ፣ አንቺም ይቅርታ ጠይቁኝ እኮ። በቃ ሱመያ፣ ይቅርታ። ስለአንቺ አናወራም። ይቅርታ፣ እንደ ሰው እንደ ልቃላ ይቅርታ ጠይቃላችሁ ወይስ አናት አናታችሁን ልበላችሁ በዚህ ይቅርታ በተለይ አንቺ ፊትሽ ራሱ የሆን ሙጭባሞጣ አንቺ ሰውም በመማታት ነው የምታ፣ አንቺ በመሞጣጠ ምን አይነት ጓደኛ ማቾች ናቸው? በስነስርዓት ትሉኛላችሁ። በቃ መያ፣ እሺ። ለነገሩ አንቺ መመታት የምትስፈልጊ አይደለሽም። ፍቻት። እንደው በዚህ ሚስማር ይኸውልሽ፣ እንዲህ ነው ምጠልዝሽ። እሺ፣ ነው ማንግላሽን የማወልቅልሽ ላይ ብቻዬን መስዬሽ። እንጣጥ ተነሽ እንዴ! ረጅም ሰዓት የታሰረቻት ምትል እጆ እንዲ ዳነሽ። እንዴ እንደምትሞጣ ሪ ሪ እስኪ ዝሪ ተይኝ። እኔማ ትቼሻለሁ፣ ሂጂ ግቢ፣ በቃንች። ምን ትመስላለች እች? ዩ አሁን አንችስ ዩ። በዚህ አናትሽን ሳልልሽ ሁለተኛ ስለ እኔ ስሜን ታነሻለሽ? አታነሽ። አላነሳውም አልኩሽ፣ አልደግሞም አላነሳውም። ስሜን ሁለተኛ እንዳጥርሽ፣ ሁለተኛ ስሜን እንዳጥርሽ ስነ ስርዓት ሽ ሁለተኛ ስሜ እንዳጠሪ፣ በዚህ አናትሽን ነበር ማለት። አሳዛኝ ካሜራውን አምጪው እና በቃ ሄድ። ታሰረችበትን ሄጃብ ስጦታ ውሰጁሽ። እሺ ሄጃቡን የታሰርሽበት ነው፣ ፍቺና ልበሽው።